የመኖሪያ መንደራችን የሚገኘው ለከተማው ልብ በሚባል ቦታ ላይ ነው። ወደ የትኛውም የከተማው ክፍል መሄድ ቢፈልጉ በጣም አክሰሲብል ኤሪያ ነው። በህንፃዎቹ መካከል ያለው ስፋት በጣም ትልቅ ስለሆነ መሀል ያለውን ቦታ ለፕሮግራም ማዘጋጃ መጠቀም ይቻላል። የተለያዩ ፓርኮች አድዋ ዜሮ ዜሮን ጨምሮ ማለት ነው። ህክምና ተቋማትን ብንፈልግ ጥቁር አንበሳን ጨምሮ የተለያዩ የህክምና ተቋማትን በዙሪያው ማግኘት እንችላለን። መኖሪያ መንደራችን ደህንነቱ የተጠበቀ ነው። ከቤተ መንግስት በቅርብ ርቀት ላይ ከመገኘቱን በተጨማሪ ግቢው የራሱ የሆነ ኮሚኒቲ ማኔጅመንት ሲስተም ይኖረዋል። ሆሊስላብ የሚባለውን ቴክኖሎጂ በመጠቀማችን ምክንያት ቤታችን ውስጥ በጣም በቂ የሚባል የተፈጥሮ ብርሃንና አየር እንዲኖር ይረዳናል። ከዛ ውጭ ደግሞ ምንም አይነት ኮለን ቤት ውስጥ ስለሌለ በምንፈልገው መንገድ ቤታችንን ሪዲዛይን ለማድረግ እድል ይሰጠናል። ትልልቅ የሆስፒታል አልጋዎችን ማስተናገድ የሚችሉ ሊፍቶች፣ ከ18 እስከ 24 ሰው ድረስ ማስተናገድ የሚችሉ በጣም ሰፋፊ በየህንፃው አራት የሚሆኑ ሊፍቶች ይኖሩናል። የፓርኪንግ ስፔሳችን የእሳት አደጋ መኪናን ጭምር ማስገባት የሚችል እያንዳንዱ ቤቶች ደግሞ በቂ የሆነ የመኪና ማቋሚያ ስፔስ የሚያገኙበት ነው። በደረጃዎቻችን ላይ ደግሞ የሚገጠሙ ፕሬዠራይዝድ ዶር ይኖረናል። እሳት በሚነሳበት ጊዜ እዛ ዋፍኖ እንዲቀር ያደርግልናል ማለት ነው። በዚህ ውብ የሆነ የመኖሪያ መንደር ውስጥ ከባለ አንድ እስከ ባለ አራት መኝታ አፓርትመንቶችን በሽያጭ ላይ እንገኛለን። አሁን የምንገኘው አሚባራ ፕሮፐርቲስ ነው። ከሸራተን ሆቴል ፊት ለፊት ከወዳጅነት ፓርክ ደግሞ አጠገብ በ36 ሺ ካሬ ሜትር ላይ ያረፈው ውቡ መንደራችን ውስጥ በፍጥነትና በጥራት እየገነባን እንገኛለን። አብራችሁን ከቆያችሁ ሙሉ መረጃውን ታገኛላችሁ። ተከታሉት ከተማ ፍልውሀ አካባቢ ቅድም ደግሞ እንደነገርኳችሁ ከሸራተን ሆቴል ፊት ለፊት ወይም ደግሞ ከወዳጅነት ፓርክ አጠገብ የሚገኘው ውቡ ባለግቢ አፓርትማ መንደራችን በግንባታ ሂደታችን ይህንን ይመስላል። በተጨማሪ በዙሪያችን የሚገኙት ደግሞ ሊሴ ገብረ ማርያም የመሳሰሉትን ኢንተርናሽናል ትምህርት ቤቶች፣ ሆስፒታሎች፣ ትልልቅ ተቋማት፣ የሃይማኖት ተቋማትን አድዋ ዜሮ ዜሮን ጨምሮ በቅርብ ርቀት ማግኘት ይችላሉ። ወደ የትኛውም የከተማው ክፍል መሄድ ቢፈልጉ በጣም አክሰስብል ኤሪያ ነው። ትመለከቱት በህንፃዎቹ መካከል ያለው ስፋት በጣም ትልቅ ስለሆነ መሀል ያለውን ቦታ ለፕሮግራም ማዘጋጃ መጠቀም ይቻላል። በተጨማሪም ፍላት ስላቭ የሚባለውን ቴክኖሎጂ ስለምንጠቀም ቤቶቻችን በጣም ጥሩ የሆነ ሩም ሀይት ያገኛሉ። ቆንጆ እና ማራኪ እይታ እንዲያገኙ ያደርጋቸዋል። የተፈጥሮ ብርሃንና አየርም በበቂ ሁኔታ ያገኛሉ። መንደራችን የሚገኘው ለከተማው ልብ በሚባል ቦታ ላይ ነው። ቦሌ ብንሄድ ከቦሌ ዓለም አቀፍ አየር ማረፊያ በጣም በቅርብ ርቀት ላይ የሚገኝ መዝናናት ብንፈልግ የተለያዩ ፓርኮች አድዋ ዜሮ ዜሮን ጨምሮ ማለት ነው። ሕክምና ተቋማትን ብንፈልግ ጥቁር አንበሳን ጨምሮ የተለያዩ የህክምና ተቋማትን በዙሪያው ማግኘት እንችላለን። ከዚህ ወጥተን ወደ የትኛውም አካባቢ መሄድ ብንፈልግ በጣም ቅርብ በሚባል ርቀት ውስጥ የትራንስፖርት አማራጮች ማግኘት እንችላለን። እንዲሁም ደግሞ የተለያዩ ሾፒንግ ማድረግ ስንፈልግ ሞሎች እንዲሁም የገበያ ማዕከላት በጣም በቅርብ ርቀት ውስጥ ይገኛሉ። መኖሪያ መንደራችን ደህንነቱ የተጠበቀ ነው። ከቤተ መንግስት በቅርብ ርቀት ላይ ከመገኘቱም በተጨማሪ ግቢው የራሱ የሆነ ፕሮፐርቲ ማኔጅመንት ሲስተም ይኖረዋል። ከዛ ውጪ ልጆቻችሁን ይዛችሁ በጣም ጥሩ ጊዜ ማሳለፍ የምትፈልጉ ከሆነ ደግሞ በመዋኛ ገንዳዎቹ፣ እግር ኳስ መጫወቻ ሜዳዎች እንዲሁም ደግሞ ሞላችን ውስጥ በሚገኘው የመዝናኛ ቦታዎች፣ ጂምና ስፓ እየተጠቀሙ ከቤተሰቦ ጋር ውብ የሚባለውን ጊዜ ማሳለፍ ይችላሉ። እንደነገርኳችሁ የሩም ሃይታችን በጣም ረጅም ነው። በተጨማሪም ሶሊድ ስላብ የሚባለውን ቴክኖሎጂ በመጠቀማችን ምክንያት ቤታችን ውስጥ በጣም በቂ የሚባል የተፈጥሮ ብርሃንና አየር እንዲኖር ይረዳናል። ከዛ ውጭ ደግሞ ምንም አይነት ኮለን ቤት ውስጥ ስለሌለ በምንፈልገው መንገድ ቤታችንን ሪዲዛይን ለማድረግ እድል ይሰጠናል ማለት ነው። እንደምታዩት በጣም ቆንጆ ፕሮግረስ ላይ ነው ያለነው። ፓርቲሽን ጀምረናል። በአጭር ጊዜ ውስጥ ሰርተን ወደ ደንበኞች ለማስተላለፍ በፍጥነት እና በትጋት እየሰራን እንገኛለን። ህንፃዎች ላይ የሚገኙት ደግሞ አገልግሎቶች ፓርኪንግን ጨምሮ ትልልቅ የሆስፒታል አልጋዎችን ማስተናገድ የሚችሉ ሊፍቶች ከ18 እስከ 24 ሰው ድረስ ማስተናገድ የሚችሉ በጣም ሰፋፊ በየህንፃው አራት የሚሆኑ ሊፍቶች ይኖሩናል። ቅድም እንደነገርኳችሁ ደግሞ የፓርኪንግ ስፔሳችን የእሳት አደጋ መኪናን ጭምር ማስገባት የሚችል እያንዳንዱ ቤቶች ደግሞ በቂ የሆነ የመኪና ማቆሚያ ስፔስ የሚያገኙበት ነው። ከዛ ውጪ በደረጃዎቻችን ላይ ደግሞ የሚገጠሙ ፕሬራይዝ ዶር ይኖረናል። ያ ማለት ጥቅሙ ምንድን ነው? እሳት በሚነሳበት ጊዜ እዛው አፍኖ እንዲቀር ያደርግልናል ማለት ነው። በዚህ ውብ የሆነ የመኖሪያ መንደር ውስጥ ከባለ አንድ እስከ ባለ አራት ራት መኝታ አፓርትመንቶችን በሽያጭ ላይ እንገኛለን። ባለ አንድ መኝታ ከ ሰባ አንድ ካሬ ጀምሮ ባለ ሁለት መኝታ መቶ አስራ አምስት ካሬ ጀምሮ ባለ ሶስት መኝታ ከ157 ካሬ ጀምሮ ባለ አራት መኝታ ደግሞ 211 ካሬ ጀምሮ እንዲሁም ፔንትሀውሶችን በፍላትና በዱፕሊክስ አማራጮች ማግኘት ይችላሉ። እነዚህ ቤቶች እንግዲህ ከ10 ፐርሰንት ጀምሮ ቅድሚያ ክፍያ ከፍለው ማለትም ከ850 ሺህ ብር ጀምሮ በመክፈል የግሎ ማድረግ ይችላሉ። ታወቀው በቅርቡ ለሽያጭ አውጥተናቸው የነበሩት ብሎኮች ማለትም አፍዴራ እና ዳሎል ብሎኮች ላይ ከባለ አንድ እስከ ባለ ሶስት መኝታ አፓርትመንቶችን በተለያየ የካሬ አማራጭ እየሸጥን እንደሆነ ይታወቃል። ከነዚህ ብሎኮች ላይ ባለ ሁለት መኝታ ማለትም ባለ 115 ካሬ ባለ ሁለት መኝታ አፓርትመንቶችን ጨርሰን እንደነበረ ይታወቃል። በዚህም በጣም ብዙ ደንበኞች ቅር ብላችሁ ነበረ። አሁን ግን ለእናንተ መልካም ዜና አለ። 115 ካሬ ባለ ሁለት መኝታ ቤቶችን ተጨማሪ ስቶክ ስለለቀቅን ፈጥነው ይደውሉልን። እንግዲህ እስካሁን ድረስ በነበረን ቆይታ ጠቃሚ የሚባሉ መረጃዎች እንዳገኛችሁ ተስፋ አደርጋለሁ። ቤት ላይ ኢንቨስት የማድረግ ሀሳብ ያላችሁ፣ ቤት መግዛት የምትፈልጉ ደንበኞቻችን ከስር በምናስቀምጥላችሁ ስልኮች ደውላችሁ ልታገኙን ትችላላችሁ። በተጨማሪም የዋትሳፕ እና የቴሌግራም ኮንታክታችንም አለ። ስለዚህ እናንተም ደውሉ፣ የሳይትና የቢሮ ቀጠሮ በመያዝ ቤቶቻችሁን የግላችሁ አድርጉን ማለት እንፈልጋለን። አብራችሁ ስለነበራችሁ እናመሰግናለን።